የባህር በር ፊልም እኔ ማስታወቂያ ሁሉ ትዝ ይለኛል። ኢትዮጵያ የባህር በር ያስፈልጋታል ብሎ ነው የሚጀምሩ ማስታወቂያ ሁሉ። ቆይ ስንት ዓመተ ምሕረት ነበረ? መጋቢት አስራ አምስት ሁለት ሺህ ዓ ም ነው ሚሊኒየም፣ የኢትዮጵያ ሚሊኒየም የተመረቀው ፊልም የተመረቀው። ስንት ዓመት ማለት ነው? አስራ ስምንት ዓመት ማለት ነው። ማስታወቂያው ራሱ እና ኢትዮጵያ የባህር በር ያስፈልጋታል ብሎ ይጀምርና አያስፈልጋትም ተባልክ መሰለኝ ፀጥ አልክ ደግሞ ዋናው ቁም ነገር ኢትዮጵያ የባህር በር ወይም ወደብ ያስፈልጋታል የማይሞከር የማይታሰብ የማይደፈር ግን የሚቻል አዲስ ፊልም የባህር በር ዳይሬክተር ጥላሁን ጉሳ የባህር በር ያኔ አያስፈልጋትም ተባሉ። አሁን ኢትዮጵያ የባህር በር ያስፈልጋታል። ያኔም ቢሆን የኢትዮጵያ ሕዝብ አያስፈልገኝም የባህር በር አላለም። የኢትዮጵያ ሕዝብ ያኔም ይፈልጋል፣ አሁንም ይፈልጋል። ያልፈለጉ አካላት ነበሩ። የባህር በሩን ያልፈለጉት አካላት አሁን የሉ። ስለዚህ የሚፈልጉ ኃይላት ናቸው ያሉት እና ጥሩ የተመቻቸ ጊዜ ተፈጥሯል እንግዲህ ምን እንደምናደርገው እያየን ነው። ማየት አለበት ማለት ብዙ አትራክቲቭ ላይ ሆን ይችላል ብዙ፣ ምክንያቱም ከተሰራበት ጊዜ አኳያ ኦልሞስት 20 ዓመት ነው በ98 ነው የተጀመረው እና አሁን ብዙ ቴክኖሎጂዎቹ ፈጥነዋል። እና በፊልም ደረጃ ያን ያህል ላይሆን ይችላል፣ አላውቅም። ግን ሰው ነው የሚፈርደው። ማለት ብዙ ጊዜ የራሴን ስራ ትልቅ ነው ማለት አያስደስተኝም። በቃ ሰው ነው የሚያውቀው። ትልቅ የሚሆን ኮሳሳ የሚሆን ሰው ነው የሚያውቀው። ግን ምንድን ነው ሀሳቡ ትልቅ ነው፣ ሀሳቡ ነው ዋናው እና የተሸከመው ሀሳብ በሚገርም ሁኔታ ደግሞ የሚለው ፊልሙ ያኔም እኛ አደራ በላ ትውልድ ነን ነው የሚለው። የእኛ ትውልድ አደራ በላ ነው። ለምሳሌ እኔ ነው የሚለው እኔ ሲል በወቅቱ የነበሩትን በሙሉ ባለስልጣኖች ይጠቀልላል፣ የዛ ዘመን ሰዎች እና አደራውን ለሚቀጥለው ትውልድ ነው የሚሰጠው፣ እና አንተ ቀጣይ ትውልድ ግን አደራ እንዳትበላ ብሎ፣ ይሄ የባህር በሩን ፕሮጀክት ለቀጣዩ ትውልድ ነው የሚሰጠው እና ልክ እንደ ትንቢት ነገር ነው አሁን የተፈጸመው። እና አሁን ኢትዮጵያ የባህር በር ያስፈልጋታል። ጠቅላይ ሚኒስትር አብይ አንስተውልናል፣ አጀንዳውን የኢትዮጵያ ሕዝብ አጀንዳ አድርገውታል። 100% ሹር ባልሆንም ግን ምን አስባለሁ? ዛሬ ውስጣቸው የተፈጠረ ነገር አይደለም። ቀድሞ ባያስቡት አሁን አያደርጉትም። ስለዚህ እሳቸውም ውስጥ ነበረ ይሄ ነገር። እና እድል ተከፈተ። አሁን እንግዲህ የባህር በር የሚለውን ፊልም የኢትዮጵያ ህዝብ አይቶ የሚለውን እንዲለው ይፈልጋል።